አደይ እና ዴቭ በስተመጨረሻም በዴቭ እናትና አባት መካከል ደስ የሚል የቀለበት ስነ ስርዓት ተፈጸመ፣ ተጋቡ። በጣም ደስ ይላል። የዴቭ አባትና እናት ከደስታቸው አንጻር ልጃቸውን እቅፍ አድርገው በለቅሶ ተሞሉ። ዴቭ ለረጅም ጊዜ ዋጋና መስዋዕትነት የከፈለላትን አደይን ዛሬ በእጁ አደረገ። ሰራተኛዋ አደይ በፍቅር እና በሊዱ እንዲሁም ደግሞ በዳይመንድና በደመቀ ብዙ ፈተናዎችን አልፋ ነበር። በተለይ በፍቅር የቤት ሰራተኛ ሆና እናቷንና በሽተኛ እህቷን ለማሳከም ዋጋና መስዋዕትነት እየከፈለች ደፋ ቀና እያለች ብዙ ዋጋን ከፍላለች። በስተ መጨረሻ ግን የምታፈቅረውንና የምትወደውን ዴቭ እጇ ላይ ስላደረገች እጅግ በጣም ደስ ብሎናል። አደይ እንኳን ለዚህ አበቃሽ። ዴቭም እንኳን ደስ አለህ። እውነት ለመናገር ብዙ መሰናክሎችን ብዙ ውጣ ውረዶችን የፍቅርን ተንኮልና መጥፎ አስተሳሰብ እንዲሁም ደግሞ የእህትህን ሊዲያ መቀኝነትም ጭምር ብዙውን ተቋቁመህ ዛሬ ላይ እዚህ ስኬት በመድረስህ እጅግ በጣም ደስ ሊልህ ይገባል ማለት ነው። ዴቭ እንግዲህ ዳይመንድ ለራሱ በውሸት መስክሮ አደይ እኮ የኤላን ሀብል የወሰደችው እሷ ናት ብሎ ባርኮትና ዴቭ ላይ እንኳን ሲያዋረዳት ባርኮት ከቤት የውጭልኝ አዴይ እስካሁንም ድረስ ፍቅርን በአንቺ ምክንያት ብዙ ነገር አድርጊያታለሁኝ እና ከዚህ በላይ እዚህ ቤት እንድትቆየ አልፈልግም ብሎ ከቤት ያስወጣባት ፓርትም ነበረ። ዴቭ ግን አደይን በጣም ስለሚወዳት እና ስለሚያከብራት እንዲሁም ደግሞ ስለሚያፈቅራት መጠጥ ጠጥቶ አደይ አደይ አደይ አደይ እያለ ለብዙ ጊዜ ተሰቃይቶ ነበረ ማለት ነው። ፍቅር በስተመጨረሻ አደይና ዴቭ አንድ ላይ ሲሆኑ ታገብኛለሽ የሚል ጥያቄ ሁሉ ሲያቀርብላት እሷ ደግሞ በንደት መድኃኒት አቅርባ ራሷን ልታጠፋ አንድ ሁለት እያለች ትገኛለች። ሊዱ በኤላ ፍቅር እደዋን እያየች ኤላ ደግሞ እናትና አባቱ ናቶሎ ብለውት እናትና አባቱ አሉበት ሀገር ላይ ለመሄድ ዱብ ዱብ እያለ ነው። ለሊ የኤላ ፍቅረኛ ደግሞ በሷ ላይ መወሰን አቅቶት እንዲሁም ደግሞ አባቱን ምርጫው አድርጎ ወደ አባቱ ጋር ልሄድ በማሰቡ በጣም ተናዳ ከእሱ ቤት ወታ። እንግዲህ እነ አደይ ጋር ዴቭ ከአደይ ጋር አብረሽ እንድትሰሪ ሌላ ቤት የሚከፈልሽ እንደመወስ ትነግሪኝ እና እኔ ከፍልሽ አለሁ። ካሁን በኋላ አደይ ጋር እንድትሆኝ ብቻና ብቻ ነው የምፈልገው አለ። ይገርማል። ያሳዝናል። በስተመጨረሻ ማለት ነው። ሰላም ውድና የተከበራችሁ የተወደዳችሁ የህያቤ ዩቱብ ቻናል ቤተሰቦች፣ እንደምናላችሁልን እጅግ በጣም አስተማሪው እና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። እንደናንተ መልካምነትና ቅንነት ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አደይና ዴቭ ተጋቡ ለረጅም ጊዜ እሷም እየተግደረደረች ባርኮት በመካከል ገብቶ ነበር፣ እና እንደሚያፈቅራትና እንደሚወዳት ነግሯት ነበር። እሷም ደግሞ ባርኮቴ እኔ እኮ አንተን ተወንድምነት የዘለለ ስሜት የለኝም ስለዚህ ላስብበት ብላ እያሰበች ባለ ሰዓት፣ በስተ መጨረሻም ባርኮት የድሮ ፍቅረኛው ቤዛ መጣች መጣችና ከአደይ ህይወት ወጣ። ለዴቭም ደግሞ እንዴ ዴቫ፣ ምን ሆነሃል? ለአደይ እኮ አንተ ታስፈልጋታለህ። እኔ ከዚህ ከቤት መውጣት አለብኝ። ፍቅር፣ የመጨረሻ ማስጠንቀቂያ ልስጥሽ። በአንቺ ምክንያት አደይ አንድ ነገር ብትሆን እኔ አስወግድሻለሁ፣ ብሎ ዛተባት። ባርኬም እንግዲህ የዱሮ ፍቅረኛው ቤዛ፣ እውነቱንም ውሸቱንም የምናቀው ነገር የለምና እሱን አሳምነዋለች። እሱም ደግሞ ሻንጣውን ጠቅሎ ቤዛ ወዳለችበት ሀገር ጉዞውን አደረገ። እንግዲህ ዴቭን አደይ ላንተ ናት፣ የማንም አይደለች፣ አደይን ታስፈልጋታለህ፣ እኔና አደይ ከወንድምነት የዘለለ ስሜትም ሆነ ፍቅር የለንም ብሎ ሲለው ዴቭ በጣም ደስ አለውና ሁለመናውን ከአዴይ ጋር አደረገ። እንግዲህ ፍቅር እጇ ላይ ሙቆሃ ደፋችባትና አደይ ላይ ወደ ሆስፒታል ይዟት ሂዶ ሲመለስ ተመልሰው ወደ ኤላ ቤት ሲሄዱ ለምለም ደግሞ ከኤላ ቤት ወጥታ ወደ እነ ዴቭ ቤት እንደሄደች ሲነግራቸው፣ ኤላ አደይም ተነስታ ወደ ለምለም ጋር ሄደች። ከዛ ፍቅር ለግሬ ውሃ ሙቀሻም ጫንቺ እያለች አዘዘቻት እና አደይን አደይም ደግሞ ለፍቅር የምትፈልገውን ውሃ አፍልታ በበራድና ማስታጠቢያ ይዛ ሄደች። ከዛ ነይ ጫማዬን አንቺ ከሶፋ ስር አንሺ ብላ አደይ ጎንበስ ስትል የፈላውን ውሃ እጇ ላይ ደፋችባት። ያሳዝናል። ከዛ በመጨረሻ ዴቭ እንቅ አደረገና ፍቅርን አሰቃያት። እንደማይፈልጋትና እንደማይወዳት በተደጋጋሚ ይነግራታል። እሷ እሷ ግን ፈጽሞ ምንም መስሚያ የላትም ነበረ። ከዛ ፍቅርም እያለቀሰች መኝታ ከላሷ ሆና ምግብም አልበላለች። የመጨረሻ ውሳኔዋ ምን ሆነ? ፍቅር እንግዲህ መድኃኒት ወስዳ እራሷን ለማጥፋትና ማንም እንደማይወዳትና እንደማይፈልጋት እንደሚያስብላት ማንም እንደማይጨነቅላት እራሷን አሳመነች። ሊዱ ከኤላ ጋራ ለምለም ጋር ተጣሉልኝ እና ይሄንን አጋጣሚ እጠቀምበታለሁ ብላ ኤላ ቤት በተደጋጋሚ እግር አበዛች። ከዛ ኤላም ደግሞ ስሚ ሊዱ፣ እኔ ሲደብረ ይዘና ስለምታረግኝ አንቺን መጉዳት አልፈልግም፣ ግን እሳ እውነቱን ልንገርሽ ይሄ መለጣጠፍሽን ለሊ ስታይ አትወደውም። እኔ ደግሞ እሷ ፈጽሞ እንዲከፋት አልፈልግምና አትለጣጠፊብኝ ብሎ ተናገራት። ወይ ሊዱ እኮ መስሚያ የላትም ከዛ ይወጣልሀላ ምን ችግር አለው እያለች አለች። ኤላ ደግሞ የእውነት ሊዱዬ የምትወጅ ከሆነ እኔ ወደ ቤተሰቦቼ ጋር ልሄድ ነው። ስለዚህ ምንም ቢሆን ለሊን እንዳታስከፏት እናንተ ጋር ሄዳለች እና በምትኖረውም አደይን እያገዘቻት ከእናንተ ጋር ነው ብሎ አለ። እሷ ደግሞ እኔ እንከባከብልሃለሁ የሚል ቃል አልገባለህም ብላ ገልመጥ አድርጋው ሄደች። ሊዱ ወደ ቤቷ ስትመለስ ዴቭ አገኛትና፣ ሊዱ ከአሁን በኋላ ራስሽን አስከብሪ። ኤላ ምንም ቢሆን ላንቺ ቦታና ፍቅር የለውም የሚወደው ለሊን ነው። ለሊ ደግሞ የልጅነት ፍቅረኛው ነው፣ ፍቅረኛው ናት። ስለዚህ እንዲገባሽ እፈልጋለሁ። ከአሁን በኋላ እሱ ቤት ያለምንም ምክንያትና ያለምንም ችግር ላይሽ አልፈልግም ብሎ ውሳኔ ደመደመባት። እሷም ደግሞ ዴቭ አንተ ምን አገባ ይሄ እኮ የራሴ ህይወት ነው፣ እኔ ደግሞ ኤላና ፈቅረዋለሁ እወደዋለሁ ብላ መለሰችለት። ስሚ ሊዲያ፣ ሊዲያ ሊዲያ ነች። ስለዚህ በክብርሽ የማትከበሪ ከሆነ እኔ በኋላ ምንም ነገር የለሁበትም ብሎ አስረዳት ማለት ነው። ከዛ ተቆጥታ ወደ ፎቅ ሄደች እና ወደ ፍቅር ክላስ ስትገባ ፍቅር ደግሞ ደም እንባ እያለቀሰች ነው። ፍቅር ምኑ ነሻል ለምለም ኩዝ መታለች። ስለዚህ አንቺ በቃ አደይ ላይ ሲሆን ነው እንዴ? መሳደቡ መማታቱም መጥፎ ነገሩም ሁሉ የሚቀናሽ። ስለዚህ ለምለምንስ ለመንቀጥቀጠሽ አታስወጫትም ብላ አለቻት። ለምለም ማለት ራሷን ጠባቂ እንዲሁም ደግሞ ራሷን አስከባሪ መልስ የምትሰጥ ጀግና ሰው ናት። እንደ አደይ ልፍስፍዝህና ነፈዝ አይደለችም ማለት ነው። አደይ አሁን ላይ ግን በጣም ጠንካራና ራሷን እያስከበረች እንዲሁም ደግሞ መስራት ያለባትን መናገሬን ያለባትን ከነሱ እየተናገረች ትገኛለች ማለት ነው። ዴቭ ከብዙ መከራና ስቃይ በኋላ ባርኮቴም አግብቷት ማነው አፍቅሯታል ብሎ በጣም ተናዶና ተበሳጭቶ ነበር። ባርኮቴ ግን የፍቅር ጥያቄ ሲጠይቃት አደይ ቶሎ አልመለሰችም ነበርና እሱም እዛው ካፌ ላይ ሆኖ የባርኮቴ የድሮ ፍቅረኛ መታ ያለ የሌለውን ነገር ስታወራው አምኖ ተቀብሎ ምርጫውን የድሮ ፍቅረኛው አድርጓል ማለት ነው። እንግዲህ ባርኮቴ ከድሮ ፍቅረኛው ጋር ተስማምተው ፍቅራቸውን ይቀጥላሉ። ፍቅርስ ያዘጋጀችውን መድኃኒት ተወስደው ይሆን ወይ የሚለውንም በጉጉት ለማየት ቸኩለናል። ሊዱስ ከኤላ ጋር አሁንም ጉዞን ትቀጥል ይሆን ወይ? ለሊስ ከዛ ከቤት በፍቅርና በሊዱ ችክችክ ተስፋ ቆርጣ ከቤት ወታ ትሄድ ይሆን ወይ የሚለውንም በጉጉት የምናይ ይሆናል ማለት ነው። ውድ የህያቤ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ድረስ እናንተም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣዩ ፓርት እስከምንመጣ ድረስ ሰላም ሰላም ለሀገራችን።